ጤና ይስጥን፣ የሐሳብ ወዳጆች፣ ይህ ሀሳብ ዜና ነው። ከሀገር ውስጥና ከባህር ማዶ ብትሰማችሁ ብለን የመራረጥናቸውን ወሬዎች እናቀብላችሁ። በወሬዎቻችን ምን ጉዳይ ይዛችኋል ካላችሁን፣ ለቆይታችሁ እነዚህን እንገራችሁ። ጠቅላይ ሚኒስትር አብይ አህመድ ጸጋዎቻችንን በማልማት ሀገርን ወደ ብልጽግና ለማሸጋገር እየሠራን ነው ማለታቸውን ሰምተናል። ጠቅላይ ሚኒስትሩ ይህን ያሉት በሶፉ መሮግ አሁን ላይ በኃላፊነት ካሉና ከቀድሞ አመራሮች ጋር በነበራቸው ቆይታ ነው። በሌላኛው ጉዳያችን ወደ ኢትዮጵያ ከሚገቡ ተሽከርካሪዎች ዘጠና ዘጠኝ በመቶዎቹ የኤሌክትሪክ ለማድረግ ታቅዷል ስለመባሉ እንድትሰሙ ያዘጋጀንላችሁ መረጃም አለን። ኢትዮጵያን ለኤሌክትሪክ መኪኖች ምቹ የሚያደርጓት ምን ጉዳዮች አሉ? ፈተናዎች ውስጥ ምንድን ናቸው? ብለን ያሰባሰብናቸውን ጉዳዮች እነግራችኋለን። ወደ ባህር ማዶ ተሻግረን ያሰባሰብናቸው ጉዳዮችም አሉ። ዶናልድ ትራምፕ ወደ ቻይና አመራለሁ ማለታቸውን ሰምተናል። እንዲሁም የኢራኑ ጠቅላይ መሪ አያቶላ አሊ ኻሚኒ የትራምፕን ጥያቄ ውድቅ ማድረጋቸውም ሰምተናል። እነዚህና ሌሎች ጉዳዮችን እየነገርናችሁ ቆይታ እናደርጋለን። ከሐሳብ ዜና ጋር ቆዩ። ወደ ቀዳሚው ጉዳያችን እናምራ። ትውልድ ልመናን እየተቀባበለ መሄድ የለበትም የሚል ጽኑ እምነት ይዘን ጸጋዎቻችንን በማልማት ሀገርን ወደ ብልጽግና ለማሸጋገር እየሰራን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በባሌ ዞን የሶፍ መር ዋሻ ውስጥ ከቀድሞና ከአሁን አመራሮች ጋር በነበራቸው ቆይታ ኢትዮጵያ በባሌ ምድር ያለውን የተፈጥሮ ጸጋ ይዛ ለምን ለማኝ ሆነች የሚለውን ጥያቄ መመለስ አልቻልኩም ያሉት ጠቅላይ ሚኒስትሩ ኢትዮጵያውያን ከኋላችን ጋር ያለን ጸብ ወደፊት መራመድ እንዳንችል በእጅጉ ይዞናል። ወደ ኋላ ማየት ያለብን ለትምህርት ብቻ መሆን አለበትም ብለዋል። ትውልድ ነቅቶ ከመባላት ወጥቶ በባሌ ያለውን የተፈጥሮ ሀብት አልምቶ ከልመና እንዲወጣ የሁላችንም ኃላፊነት ሊሆን ይገባል ሲሉም ጠቅላይ ሚኒስትር አብይ አህመድ አሳስበዋል። ሶፍ ዑመርን የመሰለ ሀብት እስካሁን አለመልማቱ ትልቅ ቁጭት እንደፈጠረባቸው የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ ብዙ እምቅ ጸጋዎች አሏት ሀገር ናትም ብለዋል። ጠቅላይ ሚኒስትር አብይ አህመድ ከቀድሞ እና በስራ ላይ ካሉ አመራሮች ጋር ባደረጉት ውይይት ባሌ ሰፊ ሀብት ያለበትና ብናርሰውና ብናልማበት ቶሎ የሚያልቅ አይደለም ሲሉ ተናግረዋል። ባሌ ለሁላችንም ይበቃል፣ ካለንበት ሁኔታ ወጥተን እንዴት ነው ሀገር ልናሳድግ የሚገባው የሚለውን ሌሎች ማነቃቃትና ይበልጥ እንዲሰሩ ማድረግ ይገባልም ብለዋል። ከ13 ዓመት በፊት ወደ ባሌ ዞን ሄደው እንደነበር ያስታወሱት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በዚያን ወቅት ግን ስለ ባሌ ጥልቅ እይታ እንዳልነበራቸው ተናግረዋል። ሁሉም ነገር እያለ መሰረተ ልማት ባለመሰራቱ ብቻ ይህንም መቃብት አለመጠቀም የመድሄት ውሳኔ እንደተወሰነ ተደርጎ የሚቆጠር እንደነበር ተናግረዋል። የሶፍ ዑመር ዋሻም በክረምቱ ውሃ ሲሞላ ሁሉንም ነገር ጠራርጎ ይወስድ እንደነበር ገልጸው አሁን ግን እዳው በስራ ወደ ሀብት በመቀየሩ ጥፋቱን አስቀርቶ ለልማት መዋል መቻሉን ገልጸዋል። እዳ የሚሆነውን ተፈጥሮ እንዴት ወደ ሀብት መቀየር እንደሚቻል መታሰብ እንዳለበትም አመላክተዋል። ቅድሚያ የሚሰጠውን ጉዳይ ለይቶ ወደ ልማት መግባት፣ እምቅ ተፈጥሮን ወደ ሀብት በመለወጥ ሕዝብን ከችግር ማውጣት እንደሚቻል ባሌ ላይ የተሰራው ስራ ማሳያ እንደሆነም ጠቅሰዋል። አሁን እያወራን ያለነው ስለ ባሌ ብቻ አይደለም ያሉት አቶ ጌታቸው ኢትዮጵያ ውስጥ መልማት ያለባቸውን ማልማት ከተቻለ የህዝብን ትስስር እንደሚያሰፋ ተናግረዋል። እንደ ባሌ ያሉ እምቅ ሀብት ያላቸውን አካባቢዎች ከመልክዓ ምድርና ከታሪክ በላይ የሆነ ሀብት እንዳላቸው እየታየ ይገኛል ብለዋል። የተጀመረውን ልማት ለፍጻሜ ለማብቃት በቅብብሎች መስራት መለመድ እንደሚገባም አመላክተዋል። ሀገር ምን እንዳላት ማየት መቻል ትልቅ ዕድል መሆኑን ጠቅሰው እርሳቸውም የዚህ ዕድል ተሳታፊ በመሆናቸው እንደተደሰቱ ገልጸዋል። ወደ ሌላኛው መረጃችን እናምራ። ከ100000 በላይ አዳዲስ ደንበኞች የኤሌክትሪክ ተጠቃሚ መሆናቸው ተሰማ። በ2018 በጀት ዓመት የመጀመሪያው 3 ወራት 17191 አዳዲስ ደንበኞች የኤሌክትሪክ አገልግሎት ተጠቃሚ ሆነዋል ያለው የኢትዮጵያ ኤሌክትሪክ አገልግሎት ነው። የአገልግሎቱ ዋና ሥራ አስፈጻሚ ኢንጂነር ጌቱ ገረመው እንዳሉት አፈጻጸሙ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ18.3 ከመቶ ብልጫ አሳይቷል። የአገልግሎቱ ተጠቃሚ ከሆኑት አዳዲስ ደንበኞች መካከል 95.5 ነጥብ በመቶ የድረ ክፍያ ሲሆኑ 4 ነጥብ 5 በመቶ ደግሞ የቅድመ ክፍያ ቆጣሪ ደንበኞች መሆናቸውንም ተናግረዋል። ኢንጂነር ጌቱ አክለውም ፍትሐዊ የኤሌክትሪክ ተደራሽነትን ከማረጋገጥ አኳያ 14 አዳዲስ የገጠር ከተሞችና መንደሮችን የኤሌክትሪክ ተጠቃሚ ሆነዋልም ብለዋል። ስነ ምግባርና ብልሹ አሰራርን ከመከላከል አንጻር በሀያ ሰራተኞች ላይ ልዩ ልዩ አስተዳደራዊና የዲሲፕሊን እርምጃዎች ተወስዷልም ብለዋል። የዲጂታል ክፍያ ስርዓትን ለማጠናከር እየተደረገ ባለው ጥረት በኢፔይመንት ክፍያ የፈጸሙ ደንበኞች ቁጥር 94.5 በመቶ መድረሱንም ተናግረዋል። ኢትዮጵያ ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ አቅዳለች ተባለ። ኢትዮጵያ ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ ማቀዷን የትራንስፖርትና ሎጂስቲክ ሚኒስቴር ነው ያስታወቀው። የትራንስፖርትና ሎጂስቲክ ሚኒስቴር ዴታ አቶ በርኦ ሀሰን የኤሌክትሪክ ተሽከርካሪን በተመለከተ በሰጡት ማብራሪያ ከ10 ዓመት በኋላ ከውጭ ወደ ኢትዮጵያ የሚገቡ ተሽከርካሪዎች 99 በመቶ የኤሌክትሪክ ይሆናሉ ብለዋል። 115 የኤሌክትሪክ ተሽከርካሪዎች በኢትዮጵ ኢትዮጵያ መንገዶች ላይ አሉ ያሉት አቶ በርኦ ይህም በሀገሪቱ ከሚገኙ አጠቃላይ ተሽከርካሪዎች ውስጥ 7 በመቶ ይሸፍናልም ብለዋል። በኢትዮጵያ ከ10 ዓመት በኋላ የኤሌክትሪክ ተሽከርካሪዎች ቁጥር ከግማሽ ሚሊዮን በላይ ለማድረስ 99 በመቶዎቹን የኤሌክትሪክ ለማድረግ መታቀዱን የገለጹት የኤሌክትሪክ ተሽከርካሪዎችን ቁጥር ለመጨመር ካሉት ምቹ አጋጣሚዎች ውስጥ በቂ የታዳሽ ኃይል መኖር፣ የፖሊሲ ድጋፍ፣ የባለድርሻ አካላት ቅንጅትና በሁሉም የመንግስት ተቋማት ቅጥር ግቢ የቻርጅ ማድረጊያ መሰረተ ልማቶች ለማስፋፋት ምቹ መሰረተ ልማት መኖሩ ይነሳል። በአንጻሩ የቻርጅ መሙያ መሰረተ ልማት በሚፈለገው ደረጃ ያለመስፋፋት፣ በኤሌክትሪክ ተሽከርካሪ ላይ ያለው የግንዛቤ ክፍተትና የውጭ ምንዛሬ እጥረት በተግዳሮትነት ሲጠቀሱ ቆይተዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ይህንን ችግር ከፍተኛ ስራዎች እየሰራ የሚገኝ ሲሆን አሁን ላይ በርካታ ሆቴሎችና የግል ተቋማት የኤሌክትሪክ ቻርጅ መሙያ በመትከል አገልግሎት እየሰጡ ይገኛሉ። ይህንን አገልግሎት ወደ ክልል ከተሞች በማዳረስም ከብክለት ነጻ የሆነ አረንጓዴ ኢኮኖሚን ለመገንባት የተጀመረውን ጉዞ ለማሳለጥ ይሰራልም ተብሏል። በሌላኛው የሀገር ውስጥ ጉዳያችን በቴክኒክና ሙያ ዘርፍ እንደ ሀገር ለመጀመሪያ ጊዜ በደረጃ ስምንት ወይንም በዶክትሬት ደረጃ ስልጠና መሰጠት መጀመሩን የስራና ክህሎት ሚኒስቴር አስታውቋል። በተዘጋጀው የመቁረጫ ነጥብ መሰረት በ2018 ዓ ም የትምህርት ዘመን 454106 ተማሪዎች የቴክኒክና ሙያ ዘርፉን ይቀላቀላሉ ተብሎ እንደሚጠበቅም ተገልጿል። የስራና ክህሎት ሚኒስቴር የ2018 የትምህርትና ስልጠና ዘመን የቴክኒክና ሙያ ተቋማት የመደበኛ ሰልጣኞች መግቢያ ነጥብን አስመልክቶ ባዘጋጀው ጋዜ መግለጫ ላይ በቴክኒክና ሙያ ዘርፍ እንደ ሀገር ለመጀመሪያ ጊዜ በፒኤችዲ ደረጃ ስልጠና መሰጠት መጀመሩን አስታውቋል። ይህም ዘርፉን ለወጣቶች ምቹና ሳቢ እንዲሆን ከማድረግ ባሻገር ለሙያ ስልጠና ፍላጎቱና ተሰጦ ላላቸው ዜጎች በመረጡት የሙያ መስክ ከጀማሪ ሙያተኛ እስከ ከፍተኛ ሙያተኛ የመሆን እድሉን የሚፈጥር መሆኑንም ሚኒስቴሩ ገልጿል። ሀሳብ ዜና ቀጥሏል። አሁን ደግሞ ወደ ውጭ ጉዳዮቻችን እናምራ። ከአደም ያሲን ጋር የአፍታ ቆይታ አድርጉ። ትራምፕ ወደ ቻይና እንደሚሄዱ አስታወቁ። ፕሬዝዳንት ዶናልድ ትራምፕ በቀጣይ ዓመት ወደ ቻይና በማቅናት ከሺጂንፒንግ ጋር ውይይት እንደሚያደርጉ አስታውቀዋል። ከሺጂንፒንግ ግብዣ እንደቀረበላቸው የተናገሩት ትራምፕ በቀጣይ ዓመት ወደ ቤጂንግ እንደሚያቀኑ ተናግረዋል። ለሁለተኛ ጊዜ በድጋሚ ወደ ዋይት ሀውስ የመጡት ዶናልድ ትራምፕ በቻይና የተለያዩ ምርቶች ላይ ማዕቀቦችን ሲጥሉ መቆየታቸው የሚታወስ ሲሆን በዚህም ምክንያት አገራቶቹ ለወራቶች የኢኮኖሚ ጦርነት ውስጥ መግባታቸውም አይዘነጋም። ከዶናልድ ትራምፕ ጋር የኢኮኖሚ ጦርነት ሲያደርጉ የነበሩት የቻይናው ፕሬዝዳንት ሺ ትራምፕ ወደ ቤጂንግ እንዲመጡ ግብዣ አቅርበውላቸዋል። መሪዎቹ በቀጣይ ዓመት በቤጂንግ ከመገናኘታቸው በፊት በዚህ ወር መጨረሻ በደቡብ ኮሪያ ተገናኝተው ውይይት እንደሚያደርጉ አልጀዚራ ዘግቧል። በትናንትናው ዕለት ወደ ቤጂንግ እንደሚያቀኑ ያስታውቁት ዶናልድ ትራምፕ ሁለቱ ሀገራት አንድ ላይ መጎልበት አለባቸው በማለት ተናግረዋል። በቻይና ላይ ማዕቀብ እንዲጣል ያደረጉት፣ በዚህም ምክንያት የአሜሪካን የግብርና ምርት ወደ ቻይና በመላክ መሸጥ ያልቻሉት ዶናልድ ትራምፕ ቤጂንግ የዩናይትድ ስቴትስን የባቂላ ምርት እንድትገዛ ጥያቄ አቅርበዋል። በታይዋን ምክንያት ሽኩቻ ውስጥ ሲገቡ የነበሩት ሁለቱ ሀገራት ከቃላትና ከንግድ ጦርነት ባለፈ ወደ ቀጥተኛ ጦርነት ውስጥ ሊገቡ እንደሚችሉም ሲገለጽ ቆይቷል። ፔንታጎንም ቻይና በ2027 ታይዋንን ለመያዝ ዝግጅት እያደረገች እንደሆነ ማስታወቁም አይዘነጋም። በቻይናና ታይዋን ጉዳይ ላይ አስተያየታቸውን የሰጡት ትራምፕ ቤጂንግ በታይዋን ላይ ወረራ ማድረግ አትፈልግም በማለት ተናግረዋል። ፕሬዚዳንቱ አክለውም ዩናይትድ ስቴትስ በዓለም ላይ እጅግ ጠንካራ ወታደራዊ ኃይል ያላት ሀገር ናት በማለት የተናገሩ ሲሆን፣ ቤጂንግ በታይዋን ላይ የምታደርገውን ወረራ እንድታቁም አስጠንቅቀዋል። ቤጂንግ በታይዋን ላይ ወረራ እንዳትፈጽም በማለት ሲያስጠነቅቁ ያመሹት የሀገራቸውን የጦር ሰራዊት ሲያወድሱ የነበሩት ትራምፕ ቻይና በታይዋን ላይ ወረራ ከፈጸመች ሀገራቸው አሜሪካ ለታይዋን እርዳታ ታደርጋለች ወይ ለሚለው ጥያቄ መልስ ከመስጠት ተቆጥበዋል። ከአሜሪካ ጋር የንግድ ጦርነት ውስጥ የገባችው ቻይና በታይዋን ላይ ወረራ ከፈጸመች ዩናይትድ ስቴትስ በቻይና ላይ ጥቃት ከመፈጸም ይልቅ ለታይዋን የጦር መሣሪያ እርዳታ እንደምታደርግ ተንታኞች እየገለጹ ይገኛል። ከወራት በፊት በቤ ተከበረው 80ኛ ዓመት የድል በዓል ላይ የሩሲያው ፕሬዝዳንት ቪላዲሚር ፑቲንና የሰሜን ኮሪያውን መሪ ኪም ጆንግ ኡን በመጋበዝ በዓሉን በድምቀት ያከበሩት በአሜሪካ ላይ እያሴሩ የተባሉት የቻይናው ፕሬዝዳንት ሺጂንፒንግ በቀጣዩ ዓመት ከዶናልድ ትራምፕ ጋር በቤጂንግ ውይይት እንደሚያደርጉ ታውቋል። የኢራኑ ጠቅላይ መሪ አያቶላ ሀሚኒ የትራምፕን ጥያቄ ውድቅ አደረጉ። የኢራኑ ጠቅላይ መሪ አያቶላህ ሀሚኒ ፕሬዝዳንት ዶናልድ ትራምፕ በኒኩሊየር ጉዳይ ያቀረቡትን አዲስ የውይይት ሐሳብ ውድቅ አድርገዋል። በትናንትናው ዕለት ለአሜሪካ መልእክታቸውን ያስተላልፉት አያቶላ ሀሚኒ ዩናይትድ ስቴትስ የኢራን የኒኩሊየር አቅም አውድ ገደማለች በማለት ተናግረዋል። ከውራቶች በፊት እስራኤል እና አሜሪካ በኢራን የኒክሌር ማብለያ ጣቢያ ላይ ጥቃት መፈጸማቸው የሚታወስ ሲሆን የትሄራን የኒኩሊየር ማብለያ ጣቢያዎች ለሁለት ዓመት አገልግሎት እንዳይሰጡ መደረጉን ዩናይትድ ስቴትስ ስታስታውቅ ቆይታለች። ከአሜሪካ ጋር ለአምስተኛ ጊዜ በኦማን በኒክሌር ጉዳይ ላይ ልታደርግ የነበረውን ድርድር በእስራኤል ጥቃት አማካኝነት ያቋረጠችው ኢራን ከሀገራቶቹ ጋር ከቃላት ጦርነት ባለፈ ቀጥተኛ ግጭት ውስጥ መግባቷም ይታወሳል። ለዶናልድ ትራምፕ ምልክታቸውን ያስተላልፉት የኢራኑ ጠቅላይ መሪ አያቶል ሀሚኒ ሀገራቸው ኢራን ከዩናይትድ ስቴትስ ጋር የምታደርገው ስምምነ በግዳጅ የታጀበ ከሆነና ውጤቱ አስቀድሞ ከተወሰነ ይህ ስምምነት ሳይሆን ጉልበተኝነት ነው በማለት አስታውቀዋል። በባለፈው ሳምንት በእስራኤል ጉብኝት ያደረጉት፣ በሀገሪቱ ፓርላማ ላይ ንግግር ያደረጉት ትራምፕ በሀማስና እስራኤል መካከል የተኩስ አቁም ስምምነት በመደረጉ ምክንያት ደስተኛ መሆናቸውን በመግለጽ ዋሽንግተን ከቴህራን ጋር የሰላም ስምምነት ብታደረግ ጥሩ እንደሆነ መናገራቸውም አይዘነጋም። ትራምፕ በፓርላማው ላይ የኢራን የኒውክሌር ማብለያ ጣቢያ ላይ ጥቃት መፈጸማቸውን በመናገራቸው ምክንያት አስተያየታቸውን የሰጡት አያቶላ ሀሚኒ ፕሬዚዳንት ዶናልድ ትራምፕ የሚናገሩትን ንግግር ይቀጥሉበት በማለት መልክታቸውን አስተላልፏል። አያቶላ ሀሚኒ አክለውም ኢራን የኒውክሊየር መስሪያ ቤቶች ይኑራት ወይም አይኑራት ከአሜሪካ ጋር ምን አገናኘው በማለት ያስታወቁ ሲሆን እነዚህ ጣልቃ ገብነቶች አግባብነት የሌላቸውና የተሳሳቱ ናቸው በማለትም ተናግረዋል። በአሜሪካ ጥቃት ብስጭታቸውን በተደጋጋሚ ጊዜ ሲያሰሙ የነበሩት፣ በእስራኤል ላይም ክሳቸውን ሲያቀርቡ የነበሩት የኢራኑ ጠቅላይ መሪ አያቶላ ሀሚኒ ዶናልድ ትራምፕ ያቀረቡትን አዲስ የድርድር ሀሳብ ውድቅ አድርገዋል። ቻይና የአውስትራሊያን የጦር አውሮፕላን ከግዛቷ ማባረሯ ተገለጸ። ቻይና በደቡብ የባህር ዳርቻዋ ላይ የነበረውን የአውስትራሊያን የጦር አውሮ አውሮፕላን ከግዛቷ አሳዳ ማስወጣቷ ይፋ ተደርጓል። ቤጂንግ አውስትራሊያ የጦር አውሮፕላኗን ወደ ግዛቷ በህገ ወጥ መንገድ በማስገባቷ ምክንያት የጦር አውሮፕላኗን ከግዛቷ አባራ ማስወጣቷን አስታውቃለች። በቻይና ማካኝነት የጦር አውሮፕላኗ ላይ ጥቃት ሊፈጸም እንደነበር ያስታወቀችው አውስትራሊያ ወደ ቻይና ግዛት ገብቶ ነበር የተባለው ፒ 8 ኤ የጦር አውሮፕላን ምንም አይነት ጉዳት እንዳልደረሰበት አስታውቃለች። የቻይና አየር ኃይል የአውስትራሊያው የጦር አውሮፕላን የወሰደው እርምጃ የቻይና ሉዓላዊነት በእጅጉ የሚነካ እንደሆን አስታውቋል። በቻይና የጦር ጀት የጦር አውሮፕላኗ ከቤጂንግ ግዛት የተባረረበት አውስትራሊያ መከላከያ ሚኒስቴሯ በኩል መግለጫ አወጣች ሲሆን ቻይናን ጨምሮ ሁሉም ሀገራት ወታደሮቻቸውን ደህንነት በተጠበቀና ሙያዊ በሆነ መንገድ እንዲያንቀሳቅሱ ጥሪ አቅርባለች። በአውስትራሊያ ክስ የቀረበባት ቻይና የአውስትራሊያ የጦር አውሮፕላን ክልሏን በመጣ ሰሆን ብሎ እንደገባና የሰጠችው ምላሽ ህጋዊ እንደሆነ አስታውቃለች። ከሀሳብ ዜና ጋር ነበራችሁ። ከሀገር ውስጥና ከባህር ማዶ በተሰሟቸው ብለን የመራረጥናቸውን ወሬዎችም አቀበልናችሁ። ከነገርናችሁ ጉዳዮች መካከልም ጠቅላይ ሚኒስትር አብይ አህመድ ጸጋዎችን በማልማት ሀገርን ወደ ብልጽግና ለማሸጋገር እየሰራ ነው ማለታቸውን ነግረናቸዋል። ጠቅላይ ሚኒስትሩ ይህን ያሉት በሶፍ መሮግ አሁን ላይ በኃላፊነት ካሉና ከቀድሞ አመራሮች ጋር በነበራቸው ቆይታ ነው። በሌላኛው ጉዳያችን ወደ ኢትዮጵያ ከሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ ታቅዷል ስለመባሉም ሰምታችኋል። ኢትዮጵያን ለኤሌክትሪክ መኪኖች ምቹ የሚያደርጓት ምን ጉዳዮች ጉዳዮች አሉ ፈተናዎችስ ምንድናቸው ብለን ያሰባሰብናቸውን ጉዳዮችም አጋራናችሁ ከሀገር ቤት እና ከባህር ማዶ ባሰባሰብናቸው ጉዳዮች እንዲህ ያለ ቆይታ አደረግን ስለ አብሮነታችሁ አመሰገንን ቸር ጊዜ ለእናንተ